ፖሊስ ዛሬ በዋለው የአንዱ ዓለም ጎሳ ችሎት ላይ ከቤታቸው ጅባ ወይንም ምንጣፍ ስር የተለያዩ አሻራዎችንና ናሙናዎችን በመውሰድ ለፎሬንሲክ ምርመራ መላኩንና የሁለቱንም የእጅ ስልኮች ላይ ምርመራ እያደረገ እንደሆነ በዛሬው ችሎት ላይ አሳውቋል። ዝርዝር መረጃውን የምንመለከተው ይሆናል። ጌታቸው ረዳ በሁለት ዓመቱ የፕሬዝዳንትነት ቆይታቸው በጣም መጥፎ ነበር ያሉትን አጋጣሚ ሰሞኑን በተደረገላቸው ቃለ መጠይቅ ላይ ተናግረዋል። ምን ነበር አጋጣሚው? እንመለከተዋለን። ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል ቁማር መጀመሩ ዓለምን እያነጋገረ ይገኛል። መረጃዎቹም በተከታታይ ወደ እናንተ አደርሳለሁ። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል የክሪፕቶ ወዳጆች ውርርድ መጀመራቸው በዚህ ሰዓት እያነጋገረ ይገኛል። በቢትኮይን ላይ በተጀመረው ውርርድ እስካሁን ድረስ 160000 ዶላር ዋጋ ያለው የክሪፕቶ ውድድር መቅረቡን ተነግሯል። ሁሉም ሃይማኖቶች ወይንም እምነቶች ከክርስቶስ ዳግም መምጣት ጋር በተያያዘ የራሳቸው የሆነ እምነትና ትንቢቶች እንዳሏቸው ይታወቃል። በክርስትና እምነት ተከታዮች ዘንድ ደግሞ የክርስቶስ ዳግም መምጣት የሚጠበቅም ጉዳይ ነው። ታዲያ ከዚህ ጋር በተያያዘ በተለያዩ ጊዜያት ሰዎች የየራሳቸውን ሀሳብ እያነሱ ሲከራከሩ፣ ከዚህ ዘለል ሲል ደግሞ እኔኔ ክርስቶስ ይኸው መጥቻለሁ፣ ተከተሉኝ በማለት ሰውን ሲያሳስቱ የከረሙ ሐሰተኛ ነቢያትም በዓለም ላይ ተስተውለዋል ታዲያ ይህ ረጅም ጊዜ አከራካሪ ሆኖ የዘለቀው ጉዳይ አሁን ደግሞ በሌላ መልክ ብቅ ብሎ እያነጋገረ ይገኛል። በርካታ ቁጥር ያላቸው የክሪፕቶ ወዳጆች ኢየሱስ ክርስቶስም በያዝነው የፈረንጆቹ 2025 ዓመት ዳግም ወደ ምድር ይመጣል ወይስ አይመጣም በማለት ውርርድ መጀመራቸው ኤንዲቲቪ አስነብቧል። እንደ ቢትኮይን ዶት ኮም መረጃ ከሆነም በዚህ ውድድር ላይ ለመሳተፍ ከ160,000 የአሜሪካ ዶላር በላይ ገንዘብ እየተከፈለ ሲሆን ይህም የበርካቶችም ትኩረት በመሳብ መነጋገሪያ ይሆን ዘንድ አስችሎታል። እንደ አወራራጅ ድርጅቱ መረጃ መሰረት ከሆነም ክርስቶስ በዚህ ዓመት አይመጣም ብለው የተወራረጁ ሰዎች እስከ 130 ዶላር ማሸነፍ ይችላሉ የተባለ ሲሆን ይህ እንዲሆን ግን እስከ ዲሴምበር 31 ቀን 15 ዓመተ ምህረት ኢየሱስ ክርስቶስ ወደ ምድር መምጣት አለመምጣቱን በክርስትና እምነት ሊቃውንት ሊረጋገጥ እንደሚገባ ተነግሯል። በሌላኛው መረጃችን በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱ አለም ጎሳ በዛሬው ዕለት በአራዳ ምድብ ችሎን ለሶስተኛ ጊዜ የቀረበ ሲሆን ፖሊስ በችሎቱ ላይ የፌዴራል ፖሊስ ፎሬንሲክ ምርመራ ውጤቶችን አሁንም አልደረሰኝም በማለት 14 ተጨማሪ ቀናትን ጠይቋል። በዛሬው ዕለት በችሎቱ የፖሊስ ምርመራ ውጤት ይጠበቅ የነበረ ቢሆንም ፖሊስ የ15 ሰዎች መረጃ ማሰባሰቡን በመግለጽ ነገር ግን የፎረንሲክ ምርመራ ውጤቶቹ ስላልደረሱ ተጨማሪ ቀናትን ጠይቋል። በተጨማሪም ፖሊስ ዛሬ በዋለው የአንዱ አለም ጎሳ ችሎት ላይ ከቤታቸው ጅባ ወይም ምንጣፍ ስር የተለያዩ አሻራዎችንና ናሙናዎችን በመውሰድ ለፎረንሲክ ምርመራ መላኩንና የሁለቱንም የእጅ ስልኮች ላይ ምርመራ እያደረገ እንደሚገኝም ገልጿል። የአንዱ ዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ ማግኘቱንም አስታውቋል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱ ዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ጠበቃው ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ሲልም ጠበቃው ተናግሯል። ፍርድ ቤቱ የሁለቱን ክርክር በመስማት የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ሦስት ሰዓት ላይ ቀጠሮ ሰጥቷል። በመጨረሻም ጌታቸው ረዳ በሁለት ዓመቱ የፕሬዝዳንትነት ቆይታቸው በጣም መጥፎ ነበር ያሉትን አጋጣሚ ሰሞኑን በተደረገላቸው ቃለ መጠይቅ ላይ ተናግረዋል። ጌታቸው ረዳ በምላሹ አዎ፣ በጣም ያልጠበቅኩትና መጥፎ ነበር የምለው አለኝ። እኔን እስከ ማስወገድ ድረስ ፍላጎት እንደነበራቸው አላውቅም ነበር። መጨረሻ ላይ ግን ወደ አዲስ አበባ ለመሄድ ወደ ኤርፖርት ሳመራ እኔን አግቶ ለማስቀረት ሙከራ አደረጉ። ለማገት መሞከራቸው አይደለም እኔን ያበሳጨኝ። እኔ የተበሳጨሁት ሊገድሉኝ አቀደው እንደነበር ያወቅኩኝ ጊዜ ላይ ነው። ኋላ ላይ በደረሰኝ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበር እኮ ማስወገድ የነበረብን ብለው በቁጭት እንዳወሩ አወቅኩኝ። ለነገሩ የሚታወቅ ባህሪ ነው። ኦሮሚያ ላይ ወይንም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም ምክንያት አይኖርህም ብለዋል። ኬላ ጥሎ እኔን ለማገት ተልዕኮ የተሰጡት የነበረ አወጣኝ የተባለ የኮራ አዛዥ ነው። እንደውም ኋላ ላይ ተልእኮም ባለመፈጸሙ አስረውታል። እኔን ለመግደር ዝርዝር ፕላን ያወጡ ሰዎችን ሳይቀር አውቃቸዋለሁ ሲሉ ፕሬዝዳንት ጌታቸው ረዳ ተናግረዋል በቃለ